መላው ኢትዮጵያ ህጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሠረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው አገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና፣ ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ናሽናል አይዲ የሚላክልዎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ ይህን አይዲ ፋይዳ ፕሪንቲንግ መተግበሪያ፣ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ተመልካቾቻችን መቶ ፕላሳችን እንደ ቀጠለ ነው። እንግዲህ በመቶ ፕላስ ዝግጅት አሁን ደግሞ በልዩ ዝግጅታችን እንገኛለን። እንደው የዛሬ ልዩ ዝግጅት ትንሽ ለየት የሚያደርገው በጣም የተለየ ፕሮግራም ነው። እሱም እንደው ከቁጥር ጋር ያይዘን ስና ቅርበው እንዲሉ 50 እንለዋለን። እንግዲህ ሀምሳ የሆነበትም የራሱ ምክንያት ያለው ዛሬ የተገኘንበት አንድ ትልቅ የተከበረ የትዳር ህይወት ቆይታን የሚዘክር ወይም ደግሞ የሚያከብር ዝግጅት ነው። በዝግጅት ላይ እንግዲህ በአጠገባችን አንድ አዲስ ተጋቢዎች አሉ። ከዛ ባለፈም ደግሞ እኛ ደግሞ ዛሬ የታደምንበት 50 ዓመታትን በትዳር በፍቅር የተለያዩ ችግሮችን በትዳር ውስጥ የሚያጋጥሙ ሂደቶችን በመጋፈጥ እንግዲህ የደረሱ የትዳር አጋሮች አሉ። እነሱን ለማክበር ነው። በጣም እናመሰግናለን። ምን እናንተንም በመስራት የኔ በግሌ እድለኛ ነኝ። ምክንያቱም 50 ዓመት በትዳር አይደለም ለመቆየት ከባድ በሆነበት ሰዓት ላይ እናንተ ግን በትዳር በፍቅር 50 ዓመት ሙሉ ተከባብራችሁ በፕሮግራሙ በዝግጅቱ ላይ እንዳየነው እንግዲህ ብዙ ውጣ ውረዶችን አልፋችሁ ከዛ ባሻገር ምኖ በማህበራዊ ሕይወታችሁ ያላችሁንም ነገር ተመልክተናል። ማህበራዊ ሕይወት ላይ ከሰዎች ጋር ከአካባቢያችሁ ሰዎች ጋር ያላችሁ ትስስር አንድ ማህበረሰብ የሚያስፈልገውን ነገር በማድረግ በመወጣት በርካታ ነገር አበርክቶ አድርጋችኋል። ከሱ ጋር በተያያዘ እንግዲህ ያላችሁን ነገር እንዲሁም ደግሞ በትዳር ህይወታችሁ ላይ ያለውን ውጣ ውረድ ለተመልካቾች በተለይ ደግሞ ለዚህኛው ትውልድ እያጋራችሁ አብረን ቆይታ የምናደርግ ይሆናል። በቅድሚያ እንኳን ደሳላችሁ ማለት ወዳለው ወይዘሮ በቀለች እንኳን አብሮ ደሳለን እንደው የ50 ዓመት የትዳር ህይወታችሁን ቆይታ እንደው እስኪ ለዛሬ ቀን በተለይ በቅድሚያ መጠየቅ የምፈልገው ምን ተሰማችሁ? እንዴት ስን ያወቃችሁ ስታውቁ ምን አላችሁ? ይቅር እናንተ ልጆች እንዴ ምንድን ይሁን ለውጭ ማውጣት ምናም ብላችኋል ወይ? ደስ አላችሁ? በመጀመሪያ ያው ጊዜያዊ፣ በይሄ የወቅቱን የምኑን ከማሰብ በቃ አንጻር፣ ያው ይቅር ይቅር በቃ ይሄ አያስፈልግም፣ ዝም ብለን እቤት ውስጥ ሻማ ምናምን አብርተን ዝም ብለን የተወሰነች አድርገን ቤት ውስጥ በቃ ተሰብስበን ፎቶ የፎቶ ፕሮግራም እናርግ ነው ያልነው መጀመሪያ። ከዚያ እነሱ እምቢ አሉ። እናንተ ብቻ ፈቃደኛ ሁኑና እሺ የሚለውን ነገር በሉልን፣ ሌላውን ለኛ ተው። እኛ የምንፈልገው ከእናንተ ጋር እሽታና ያው የእናንተን ፍቃደኝነት ነው አሉ። እኔ በመጀመሪያ በጣም አላሰብኩትም አላሰብኩትም፣ ጨነቀኝ። እንደው እንዴት ሁኖ ነው እንደዚህ የሚሆነው በዛሬ ጊዜ? ምን ብዬ ያው በጣም እንትን ብያለሁኝ፣ ግን በመተዛን እንዲ እኔ ወዴት ሰውስ ምን ተብሎ ሰው ይሄ ሁሉ ሳይደሰት ምን ምን ብዬ አሰብኩ። ግን እነሱ ይሄን ፕሮግራም እኛ ስላዘጋጀን በኛ ነው የምትተውት የኛ ነው ፕሮግራሙ። እናንተ ሰርፕራይዝ ነው የምናደርጋቸው እናንተን እናንተ ብቻ ተዘጋጁ፣ ያው ተዘጋጁ። ለእናንተ ተጠሪ እንደ ተጠሪ ሁናችሁ እኛ እንደ ጠሪ ሆነን ነው እንትን የምንለው። ሁሉ ነገር ለእኛ ተዋሉን። እሺ አልን፣ በነገሩ ተስማማን። ያው እነዚህ ጓደኞቻችን ይኸው የልጅ ባለቤት አባት፣ እናት ይኸው እሷም የባለቤቴ ባለቤት የወንድም ባለቤት ጓደኛዬም ሚዜ ነች። እና ይሄ ሁሉ ተነጋገር ወደ ማለቂያው ላይ እኛ ለነሱ መንገድ ጀመር በቃ ነገር አብረውን የሚሆኑትን ነገር በቃ ከዛን ግን ደስታው ከመጠን ያለፈ ነው። እኔ ልገልጸው አልችልም በእኔ አንደበት። እውነት የሁሉ ወጠው ወርደው ይሄ ሁሉ ነገር አድርገው ሀምሳ አመት ማለት ቀላል አይደለም። ሀምሳ ሲባል ራሱ ቀላል አይደለም መድረስ። ዛሬ እኮ በሶስት ወር ተፈራርመው ነው በሶስት ወር ደሞ ፍቺ የሚፈጸመው። እኛ ግን ይሄንን ሁሉ ውጣ ውረድ አልፈን ሰባት ልጅ ወልደን አሳድገን አስተምረን ሁለት ድረን ሶስት ድረን አንድ ወንድ ሁለት ሴት ለዚህ መድረስ ይሄ ራሱ የእግዚአብሔር ፍቃድ የእግዚአብሔር እጅ ያለበት ነው የምለው ሰው በእርግጥ ሲኖር የሆነ እንቅፋት አለ፣ ግን መቻቻል የሚሉት ነገር አለ። አንዱ ሲናገር አንዱ ይችላል፣ አንዱ ሲል እያሳለፍክ ይህ ሁሉ ልጅ አድጎ ተወልዶ አድጎ ተምሮ ስራ ገብቶ እዚህ ደርሰናል። ከቴም ለዚህ ለክብር ቀን ደረስን፣ እግዚአብሔር ይመስገን ነው የምለው እኔ እንደ ወዳቱ ፍቃዱ ከማለፊያ ቤት። እርስዎ ወይዘሮ በቀለች እንግዲህ መጠየቅ የምፈልገው ያው አሁን ጠቅሰው ታልፈዋል። በ ሀምሳ ዓመት የትዳር ቆይታ ውስጥ እጅግ በጣም ብዙ ውጣ ውረዶች ሰባት ልጅ ማሳደግ በእነሱ ላይ ያለው እንዲሁም ደግሞ በራሳችሁ። ምክንያቱም እግር እና እግር እንኳን አንድ ቤት ይጋጫል። ሰው ከራሱ ጋር ይጣላል በሀሳብ ይሄ ላርገው አላርገው በማለት ና ሁለት ሰው ሲሆን ደግሞ የሁለት ሰው የተለያየ ሀሳብ ነው። በእንደዚህ አይነት ሀሳብ ውስጡ ናችሁ በምትኖሩበት የሃምሳ ዓመት የትዳር ቆይታችሁ ውስጥ እንግዲህ ጋሼ እሳቸው አቶ ፍቃዱ አስቀይ ሞት ሊሆን ይችላል ብዙ የማይፈልጉትን ነገር አድርገው ሊሆን ይችላል። እርሶም ደግሞ በተቃራኒው እንደዛ እንዴት ነበር የምትፈቱት የግጭታችሁን፣ ያልሆነ ነገር እንደ የማተስማሙበት ነገር ሲኖር በምን አይነት መንገድ ነው የምትፈቱት? ምክንያቱም በአሁኑ ትውልድ ላይ የተወሰነች የሆነች ግጭት ሲኖር በቃ ትዳሪ እንቻው መፍታት እችላለሁ አንተን በራሰ እኔም በራሴ ወደ ማለት በቀላሉ የማየት ነገር አለ ና እንደ ለአሁኑ ትውልድ ምን ያስተምራሉ? እንዴት ነው ትዳር ግጭት አፈታታችሁን የምትፈቱት? ፍቅራችሁንስ እንዴት ነበር የምታስቀጥሉት የምትይዙት? ያው እኛ በመነጋገር ነው። ያን ለወቅቱ ጸጥ ብለን አልፈን፣ ሌላ ጊዜ ይሄ ነገር እኮ አግባብ አይደለም፣ ይሄ ነገር ባይደገም ለምን። ልጆቹም ከኛ የሚማሩት ምንድን ነው? ከኛ የሚማሩት ጥሩ ነገር ነው ማቆየት ያለብንና፣ ያው በንግግር ነው የምንፈታው፣ በመነጋገር የኔ የሆነ ሳላቅ ከተሳሳትኩኝ፣ ይሄ ነገር ትክክል አይደለም ተባብለን እንተራረማለን። በቃ አብዛኛውንም ይሄን ያህል የከፋ የለብንም ጊዜ ሊመስገን። ረምን ተሰሞ የአምሳኛ ዓመት በዓሉ ሲከበር እንደው ምንድን ነው ያሉት እናንተ ልጆች፣ ተው ይሄ ውጪ አያስፈልግም። እኛ በቃ በፍቅር ያሳለፍን ሆን ጊዜ እሳቸው እንዳሉት ወይዘሮ በቃለች በቤታችን ማክበር አለብን ያሉት ወይስ ተይ እንጂ እንዴ ይከበር አምሳ ዓመታችን መከበሩ ይከፋል እንደ ምናም ብለዋል። ምን አሉ? እንዶ ምን ተሰሙት? አዎ በእርግጥ ብያለሁ። የሚዋሽ አይደለም። ይህን ነገር ልጆች ከአንድ ዓመትና ከሁለት ዓመት በፊት ነው የጀመሩት። እኛ እንደው አሁን ስናውቀው እና አናውቅም ነበረ በኋላ እንደ አጋጣሚ እንደ ዘበት አነሱና እንዲሁ ተጫ ቡና እየተጫወተ እየተጫወትን ይሄን ነገር አነሱብን። ደ ምን ማለታችሁ ነው ብዬ እንደው መር ዘራፍ አልኩኝ። ለምንድን ነው ይሄ ነገር የሚሆነው? አይሆንም በቃ አልኩና እንደ ፊት ነሳቸው? ስነሳቸው እንደ አረተው አይሆንም አሉና ልጆቹ በቃ በጣም ደነገጡ። ደነገጡና ያን ለታ አፈረስኩ፣ አልተቀበልኩትም። በኋላ በሌላው ቀን እኔ በቃ ተማጸኑኝ ልጆቹም በቃ በጣም አለቀሱ። አይ ይሄማ ነገር ልጄማ አለ አለማየው አለማየሁ አያሌው ተው አባዬ፣ እባክህን ነገር እሺ በላቸው። ቆይተዋል ነገሩን ከጀመሩትና አንተ እንደ አዲስ አር አትቁጠረው ብሎ ሲለኝ አይ እሺ፣ እንግዲያው ለማንኛውም እንነጋገራለን፣ ግድ የለም አልኩና እኔ እንግዲህ ፍላጎቴ የእነሱን ትንሽ ያልተዳሩ ልጆች አሉ እነሱን ድረን ሙሉ በሙሉ ልብ ስንሆን ነው እንጂ ይሄ ነገር መፈጸም ያለበት ነው እንጂ ሀሳቤ ለምን ይሆናል ብዬ አይደለም። የመጀመሪያ ልጆት አባዬ ከኛ ከባለቤቱ ወይም ከእናታችን ጋር ብቻ ሳይሆን ከእኛ ጋር እንኳን የሆነ ነገር ስናጠፋ ቁጭ ብሎ ተነጋግሮ ነው እንጂ እንደ ድሮ አባት፣ አሁን የድሮ አባት የሚባለው ልጅ የሆነ ነገር ካጠፋ መቅጣት፣ አረግ፣ አለመስማት የሚባል ነገር አለ። ያን ነገር እንዴት አዳበሩት? ይሄ ከልጆቹ ጋም ከባለቤቶት ጋም ከልጆቼ ጋር እርግጥ በኋላ ትንሽ ከፍ ከፍ ሲሉ መነጋገር ጀመርን እንጂ ፊት እቀጣቸው ነበር፣ እኔ አልደብቅም። ለምን ወጣችሁ ለምን እንትን አላችሁ አይደለም፣ አንዳንድ እንዲያጠኑና እንደው ጥሩት ደረጃ እንዲደርሱ እቆጣችኋለሁ። ኳስ ሳያበዙ ደግሞ ኳስም ለምን ታበዛላችሁ ኳስ ጨዋታ ብቻ ምንድን ነው ብዬ የምቆጣበት ጊዜ አለ። ያው እነሱም ተኔ ደብቀው ይጫወታሉ። እርግጥ መቼም እኔ ወጣ ስል አይቀርም ጨዋታቸው እና በዛ በዛ ቆነጠጣቸዋለሁ እንጂ ሌላ ብዙም አያስቸግሩኝም። በእውነት ሁሉም ጨዋዎች ናቸው። እንዳዘዝኳቸው ነው የሚኖሩት፣ እንዳዘዝኳቸው እና እሷም ታዛቸዋለች እኔም አዛቸዋለሁ። ሁሉን ነገር ፈጽመ ሁሉን ነገር እንትን አድርገው ነው እዚህ የደረስ ነውና እና ይሄ ሀምሳ ዓመት ራሱ እኔ እንደው የደረሰም አይመስለኝም ሳስበው። አንዳንዴ እንዴት አሳለፍ ነው አላቅም በእውነት። እና በጥሩ ሁኔታ ነው ያሳለፉ ነው ማለት ነው። ወንድምነቱ መልካም ወንድም ነው። እኔንም አሳደገኝ ማለት እችላለሁ። ለእናትና ለአባታችን ሁለት ነን። እሱ ታላቅ ወንድሜ ነው እና ሲኖር ለኔም መካሪ ሆኖ ሚስቱንም በምክክርና በመወያየት እየፈታ ማን ነው እየፈታ ችግሩን እያቃለለ ልጅ እስከወለደበት ድረስ ልጁም ሃይማኖት ፍቃዱ ትባላለች። እና ሲኖሩ በመልካምነት ነው። ከዛም በመለስ ሌሎች ሁሉ ሲወለዱ ሰባት ልጆች ተወልደዋል። በአማረ ሁኔታ እኔንም ራሴን ለመዳርና ለመኳል ያበቁኝ ባልና ሚስቶቹ ናቸው። የወይዘሮ በቀለች ደሳለኝና የወይዘሮ ማን ነው የአቶ ፈቃዱ ሳህለ ማርያም እንደ ልጃቸው ድረው ኩለው ነው እዚህ ያደረሱኝ። እኔም ያው የእነሱኑ ፈር በመከተል እዚህ ደርሻለሁ። የጊዜው የቤተ ክህነት ተማሪ ነው እና በዛን ጊዜ ድቁናን ሁሉ ያከናወነ ከገጠር እስከ ከተማ። እኔንም እናት አባቶቻችን ካለፉ በኋላ እሱን ብዬ መጣው ድሮ ኩሎ እንደ ማንኛውም እሷም ሆነው አብረው የዳሩኝ እነሱ ናቸው። አቶ ፈቃዱ ወንድሜ ጋራ የተገናኘ ነው በ1959 ዓመት አመተ ምሕረት ውስጥ ነው። በ59 አዎ። ከዛን ጊዜ ጀምሮ አሁን ጡረታ እስከወጣንበት ጊዜ ድረስ መንግስታዊ መስሪያ ቤት ነው ስንሰራ። የመጨረሻ እድሜያችን እንትን ሲደርስ ወደ ጡረታ የተገለል ነው። እንደውም በአንድ እንትን ውስጥ ነው የወጣ ነው። እሱ መጋቢት ወጣ፣ እኔ ናሴ አንድ ወጣሁ። ጡረታ እዚህ እስካለንበት ጊዜ ድረስ አሁን አቶ ተስፋ እንደገለጸው መንፈሳዊ ሰው ነው። የቤተ ክህነት ሰው ነው። አስተዋይ ነው። ምንም ከሰው ጋር የሚያደርገው ክፉ እንትን የለም። ስለዚህ አኗኗራችን እንደዛ ነበር። እኔም ወንደላጤ ነበር፣ እሱም ወንደላጤ ሆኖ እንዲህ አንድ ክፍል ውስጥ ሆነን ወጥ እየሰራን ፓስታ እየቀቀልን እንበላ ነበረ፣ እንትን በወጣትነት። አዎ፣ ሆኖ በኋላ መቼም ትዳር አይቀርምና ወደ ትዳር እኔ ቀደምኩት፣ እሱ ተከተለ። ሚዜ ነው ሚዜው ነኝ። መልካም ሴት ነው። እግዚአብሔር ያገናኘው፣ እግዚአብሔርም ስለሚወደው መልካም የሆነች ነች። በቀለች፣ በእውነት አሁን ምናልባት እንደው ሌሎቻችን እንጋጫለን፣ እንደዚህ እንላለን። እሱም ሽምግልና መጥቷል እኔ ጋር ፍቃዱም እንደ አባት ሆኖ በመሀላችን እንሸመጋገላለን። እነሱ ግን ከቤት ድምፃቸው አይወጣም፣ እዛው በዛው ነው። ያም ሊሆን የቻለው መንፈሳዊ ሰው በመሆኑ ነው ባይ ነው። እኔ አሁን ግልፍተኛ ነኝ እኔ አልችልም። ፍቃዱ አንድ ቀን እንደዚህ ነው ብሎ የሚወጣ ነገር የለም። ፍቃዱ እንደዚህ አይነት ሰው ነው። በጣም በእውነት ታጋሽ ሁሉ የተጣላን አስታራቂ፣ የታመመን ጠያቂ እንዲህ አይነት ሰው ነው። እሷም እህቴ እንደዚሁ ናት። ከወይዘሮ በቀለች ጋር በሰማንያ አንድ ዓመተ ምህረት በቦሌ ማተሚያ ድርጅት ውስጥ በአዲስ ቅጥር ተቀጥሬ ስገባ በቦታው ቀድማ የተቀጠረች ቅጥረኛ ስለነበረች ያገኘኋት ጓደኛ አይነት በ81 ዓመተ ምህረት ከዛም በኋላ የቅርብ ጓደኛ በመሆን ከጓደኝነትም አልፎ ቤተሰብ ሆነናል። እርስ በርስ እንጠያየቃለን፣ ልጆቿ ይጠይቁኛል፣ ይጠይቃቸዋሉ። ቤተሰብ ነን በቃ እና እኔ በዚች በ37 አመት ውስጥ እነሱ ጋር የው ትልቅ አክብሮትና ፍቅር አላቸው። መተሳሰብ አላቸው። የነሱ መተሳሰብና የነሱ ፍቅር ለልጆቻቸውም ሰው አክባሪእና ሰው አፍቃሪ ሆነው በቅለዋል። መልካም ዛፍ መልካም ፍሬ ያበቅላል እንደሚባለው እነሱን ልጆቻቸው በጣም መልካም ልጆች ናቸው። እንደነሱ ማለት ነው። ያ ጥሩ ባህሪን ይዞ ነው የሚነሳው። አንድ ልጅ ሲያድግ መሰረቱ ቤተሰብ ነው። ትንሽ ትልቅ ሳይሉ አክባሪ ናቸው። ከዛም አንጻር ነው ሁላችንም የምንወዳቸው። እሷም ጓደኛዬም እንደዛው ናት። እኔ አንድ ቀን እዛ ከተገናኝን ጀምሮ ተጋጭተንም ተቀያይመንም ሰው ገብቶብንም አያውቅም። ከቤተሰብም እንዲህ ተጋጭቻ ያለው እንደዚህ ነገር ሆኗል። መቼም ሰው ለጓደኛው ብዙ ነገር ያወራል። አንድ ቀን ሰምቼ ማላውቅ መልካም ቤተሰብ ናቸው። ለዛም ነው መተሳሰብና መረዳዳት፣ ሁሉን ነገር መቻቻል ስላለ ለዛሬው ወግ ማድረግ የበቁት። ወጣቱን የሚመክረው መመካከር፣ መነጋገር፣ እንደው ፍቅር መኖር አለበት። ፍቅር ከሌለ ደግሞ አይሆንም እና ያንን ፍቅር ማብዛት ጸብ ደግሞ ጸብ እንደው ጸብ መኖር የለበትም። ፍቅር ጥሩ ነው። ከተፈቃቀረ ሰው ደግሞ ብዙ ነገር ያገኛል፣ ያጣውን ያገኛል። ከጎረቤትም ሰላም ይኖራል፣ ከራሱም ጋር ሰላም ይኖራል። የወለዱትም ልጆች የተወለዱትም ልጆች የእሱን አርአያ ይዘው ነው የሚሄዱት እና ፍቅር ማሳየት ያለበት ወላጅ ነው። ወላጅ ፍቅር ካሳየ ልጆቹም ጥሩ እየሆኑ ይሄዳሉ። እና እኔ ለወጣቱ ትውልድ የሚመክረው እንደው አየውህ አየውሽ ሳይባባል በደንብ ተከባብሮ ከኖረ ይኖራሉ። እውነት እግዚአብሔር እስከፈቀደው ድረስ ይኖራሉ። እና መፈቃቀሩና መዋደዱ ጥሩ ነው ብዬ እገምታለሁ መመካከሩ ላለው ትውልድ ትምህርት ይሆናል ብዬ አስባለሁ። በእኔ በኩል በጣም ትምህርት ይሆናል ብዬ አስባለሁ እና በጣም የመከባበር የመደማመጥ፣ ቅድም እንደነገርኩ በቤተ ክህነት የኖረ ሰው ነው እሱ። እዚህ በአታ ዲያቆንም ነበረ። ከዛ ጀምሮ በቃ ምንም አይነት ግጭትም የለም ምንም የለም። ያው ሀምሳ ዓመታቸውን አክብረዋል። እዚህ ላደረሰልኝ እግዚአብሔር ይመስገን። ቀጣይ ትውልድ ደግሞ ወጣቱ የነሱን አራያዞ መቻቻል ነው ትልቁ ነገር። ሰው ሳይጎዳዳ ሳይጋጭ አይቀርም። ትልቁ ነገር ለትዳር መቻቻልና አንተ ትብስ፣ አንተ ትብስ ስለሆነ ይቻቻሉ። ትዳር መስራቾች ይቻቻሉ ነው። ተመልካቾቻችን እንግዲህ እዚህ ልጅ አለ። በተለይም ደግሞ ይሄንን የሃምሳኛ ዓመት ክብረ በዓል ካላዘጋጀው ካሉት መካከል አንዱ ነው። እና አያሉ እሺ፣ ጤና አስጥልኝ። እንደው እግዚአብሔር ይመስገን። እንደው የሃምሳ ዓመት የእናትና የአባት የህይወት የትዳር ቆይታ ላንተ ምን ስንቅ እንድትይዝ አደረገ? እና አባቴ አይነት አባት ወንድስ ይለኛል ቤቱን ሮጦ ቤቱ የሚመጣ የሚያነብ በጣም ነው የሚያነባው። ድሮ ለእኛ የሆነ ጊዜ ቤት ወይም የሚሰራው ሰጥቶ ሱቁጭ ብሎ አብሮ ያነባል እስከ ማታ። እናታችንም እንደዛው ስራ ባዛኝ ታታሪ ነች። ያልሞከረችው የንግድ አይነት የለም እናታችን፣ ያልሞከረችው እና በጣም ነው የተለያየ ንግድ ትሞክራለች። ከስራዋ ባሻገር ነው ምን ስራ ሰርታ የቤተሰቡን ያው ሰባት ቤተሰብ ዘጠኝ ቤተሰብ እንግዲህ ከእነሱ ጋር ቀላል ስላልሆነ ታታሪ ነች። የእሷን ታታሪነቷን ትግሏን እነዚህ እነዚህ እንወስዳለን ያልኩ አባታችንን የማንበብ ፍቅሩ ጸሎተኛ ነው፣ በጣም የቤተ ክርስቲያን መንፈሳዊ ሰው ነው። ሁለቱም እንደዛው እግዚአብሔር ይመስገን ብዙ ረድቶን፣ እንግዲያውም በፍቃዱ ነው እየኖሩ ያሉት በእግዚአብሔር ፍቃድ። እና እነዚህ እነዚህ ነገር እንወስዳለን፣ መንፈሳዊ ነገሮችን ስጋይ ትግሎችን፣ የተለያዩ ነገሮችን ነው ከነሱ እንወስዶ እና የተሰራ ነው ስታሰቡ፣ እኛ የተለያዩ ባህሪያት ባህሪዎች አሉ፣ የወሰድነው ከነሱ ነው። ኬትም አላመጣ ነው። ናም ወደፊትም ደግሞ ለኑሮ መትጋት መታተር፣ ለቤተሰብ መስዋዕት መሆን እንደዚህ ቤተሰብን ማክበር መከባበር የሚለው ሁለቱንም ብታያቸው እርስ በትዚህ ያሉትን ብታያቸው በጣም ተከባብረው ተዋደው ነው እና አንዳንዴ ፍቅራቸው ያስለቅሳል። እኔ እንግዲህ ከእናቴ እና ከአባቴ ሀምሳ ዓመት የትዳር ቆይታ የተማርኩት ትግስትን፣ መቻቻልን የተለያዩ ተግዳሮቶችን በትግስት በጥበብ፣ በጸሎት ማለፍን የተማርኩት በተለይ ቅድምም ሲመሰከር እንደሰማኸው አባቴ በጣም የጸሎት ሰው ነው። እኛ ያው የእሱን ያክል ባንሆንም፣ በጊዜ ይተኛል፣ ሌሊት በጸሎት ይተጋል። በጣም ዳዊት ይችላል፣ ይደግማል። ያደገውን በቤተ ክርስቲያን ስለነበር በነገሮች ሁሉ አንድ ነገር ሲሆን ጸሎት ነው የሚያደርገው። በጣም የዋሆች ናቸው ቤተሰቦች እናቴም አባቴም በጣም ለሰው የሚሞቱ ናቸው። እኛ ቤት ያው ስለ ሰው አይወራም ብዙ በጣም በቃ ከሌምን ሆነ ውይ አይበላም። እውነቴ ነው፣ አባቴ ሰው ሞተ ካልከው እዛ ሀዘን ቤት ለቅሶ ሳይደርስ አይበላም። እና እናቴና አባቴ በቃ እኔ ልገልጽ ላልችልም ትንሽ ኢሞሽናል እንዳልሆን እፈራለሁ እንጂ በጣም ለእኔ ትልቅ ምስክሮቻችን ናቸው። ለእኛ ሲያሳድጉን እናትና አባቶቻችን ያው በትምህርትም ጥሩ አድርገው ቀርጸው ጥሩ ደረጃ ላይ ደርሰናል። የሁለት ዓመት የአንድ ዓመት የአንድ ዓመት የአንድ ዓመት ዲፍረንስ ነው ያለው በኛው ሰባት ልጆች ነን። እና ሲያሳድገን በቃ በትክክለኛውን ስነ ምግባር በመንፈሳዊም በዓለማዊም ይዘን እንድናድግ ነው እና ያሳደገን የጎረቤትን ልጅን በማረቅ ጎረቤትን በማስታረቅ እንዳልኩ በብዙ ሀሳቦች በመግባት በማገልገል በጣም ቤተሰቦቻችን ልዩ ናቸው ነው የምለው። የሁሉም ቤተሰብ ኦፍኮርስ ልዩ ነው ግን በቃ የተለየ የጥበብ ዲፕሎማት ነው አባታችን። አንድ ነገር ሲሆን ያንተን የልጅ ሀሳብ ይቀበላል። ተቆጥቶ ሳይሆን ተቀብሎ አምኖ እሺ ነው ሁልጊዜም። እና በጣም እኔ ትልቅ ብዙ ነገር ተምሬያለሁ ከእናትና ከአባቴ። እና በጣም ደስተኛ ነው። እኔ ባለትዳር ነኝ። በትዳር ሀያ ዓመት ኦልሞስት ሊሞላኝ ነው። የሁለት ሴት ልጆች እናት ነኝ። በቤተሰቡ ስትኖር ግጭት አይኖርም አይባልም የገዛ እግርህም ይጋጫል። ግን የግጭት አፈታት ዘዴያቸው እንዳልኩ እስቲ ቆም ብለን እናስብ ነው የሚለው አባታችንና እናታችን ትንሽ ቆጣ እንኳን ስትል እሱ ጥሎ ዞር ነው የሚለው አባቴና በዚህ መልኩ ነው በውይይት ነው የሚፈቱት ግጭቶቻቸውን እናት አባቶቼ በጣም ፍቅሬም መውደዴም ከምንም ቃላት የለውም። ልገልጽላችሁ አልችልም። ሁሌ እንደመወዳችሁ እናገራለሁ። አሁንም እንኳን ለዚህ የሃምሳኛ ዓመት ከቤተ ዘመድ፣ ከጎረቤት፣ ከጓደኛ ተከባችሁ ለማክበር እንደው መድኃኔዓለም እንኳን አበቃችሁ፣ እንኳን ለዚህ አበቃችሁ። አሁንም እድሜ ጤና ሰጥቶ በያዛችሁት መንፈሳዊ ጉዞ ቀጥላችሁ መንፈሳዊ የበለጠ መንፈሳዊ ክብርና አግኝታችሁ እማሆይ አባሆይ የምትባሉበትን ማየት ነው ናፍቆታችን እና ለዛ ያብቃን። እናት አባቶቼ እንኳን ለሃምሳኛ ዓመት በዓል በሰላም አደረሳችሁ። ላለሁ ፈጣሪ ብሎ ደግሞ ለስልሳ፣ ለሰባ፣ ለሰማኒያ እማሆይ አባሆይ ለመባባል ያብቃልኝ። ጤና ይስጥልኝ። እድሜ ይስጥልኝ። እወዳችኋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ።